ከዛም በኋላ ይሄ እንትና የሚባል እግዚአብሔር ተናስቶም ማን ከውስጥ ያወጣና አውቀን ነው ቁጭ ያለ። ሌሎች ሲወጡ ሲወጡ ሲወጡ ነው ጉዳት የደረሰባቸውም ይሞቱ። አዎ፣ እኔ ብዙ ለብዙ ልጆች ተናግራለሁ። እንደተባለው ቁጭ ብሉ ኑሮ ምንም አይሆኑም ነበርና እናንተ ብቃት አለ ሁሉ ነገር አለ ስለሚትሉት ነገር እናቃለን። አሁን ለሊቱም ተጉዘን ህዝቡና አገሩ በናንተ እጅ እንደሆነ እኮ ያስታውቃል፣ እንጂ የሆነ ነገር እየገጠመን እንመጣ ነበሩ። በየቦታው ምን እንደሆነ በቃ ሰፊ የሆነ ነገር ስለኛቱ ዛ ምን እንደምን እኛ ፈልክ ከቤት ስለዚህ የሆነ ነጻነት እንዲመጣ ፈልጋለሁ እንጂ የሚያስለቅሰን ዝስተያስ ወይንም የሆነ ነገር ምናምን እያሉ ነው። ኢትዮጵያዊ ምን እየሆነ እንደሆነ አሁን በቃ ስራቸው አሁን ደስ ይላል። እግዚአብሔር እንደውም ይሄንን ነገር ያስፋውና ቀጣይ የምንገናኝበት ጊዜ እግዚአብሔር ያመቻችላሉ። ችግር የለውም። አንድ ነገር ግን የሚላችሁ ነገር አለ። እኛ አሁን ያለንም ግጥ ላይ ነው ሌላ ሬሳ አንጥቶ ይሄ በጣም ትልቅ ፖለቲካ ነው። በራሱ ላይ ነው የሰራበው። በርግጥ በኛ ላይ ይህም ቤተሰብ በጣም ከተቻላች የሆነ በቀመያት እንፈልጋለን በተወሰነ ጊዜ ከተቻለ ማለት ነው እንጂ ስለ እናንተ ለቅንጣት ያህል ምንም አልጠራጠርም ምንም አልልህም። ሰፊ የሆነ በቃ እስኪ ሀገር ተስፋ አላት ብዬ የሚገምተው አሁን ከምታደርጉት አንጻር ብዙ ነገር አለ ገምታለሁ። በዚህ ቀጥልበት፣ ጥሩ ልጆች አላችሁ ብዬ እገምታለሁ። ልጆችም ራሱ አደረጀ ዘርታችሁ እኚህ ገና እድሜያቸው እንትን ይሁን እንደ ትልቅ ሰው ሲያባብልም እናንተ የሰራችሁት ነገር ነው ማለት ነው። ከላይ ከታች አደረጃጀቱ የተደረገው ምርጥ ነው። አንድ ሰው እንኳን ፊትም ሳያጠፋን ምን ነው እየተንከባከቡ በነሱ አምነን እዚህ ደረሰ። እዚህ ጋር ስንደርስ ደግሞ ከትላልቆቹ ብዙ ነገር አይተነ። እንዴት ነው ማናም ነው ማንም እንደዚህ የሚያደርግ የለም። አናቅም። እንደ ህይወት አንቸሪ ምን ከሆነ ሰምተናል እኮ እናውቃለን። ምንም ጀምሮ እና ጥሩ ነው። በዚህ ቀጥሉበት እላለሁ። ትንሽ ለማለት ፈልጌ ነው። ምን እንደምንሰራ ቶ አሁን እንደዚህ እንደዚህ ምናምን ቢል አናውራም፣ ግን እነሱ አባታችን ነው ብለን እንገምታለን። ይሄን ልጅ እንትና አጥተናው ታብሎ ቢል እኮ ይችላል፣ ሰው ነው። ከተማ እኖራለው፣ የከተማ ኑሮ ስለከበደኝ ወደ ገጠር የወጣው እና ብዙ ነገር ይሰራል። ጥሩ ነው የሁላችሁ ኑሮ። ይሄንን ምትኛ የለነ እውነት ለመናገር ድም እያቸዋለሁ። ፋኖ ጭራት ነው ፋኖ ሊያጠፋነው ሊጨፈልቅ ነው የመጣው በየመድረኩ ይባላል። ግን ግን እኛ የወጣ ነው የመጀመሪያው ለአማራ ሕዝብ ነፃ ላይ ቢሆንም ቀጣይ ግን ኢትዮጵያ ለመታደግ ይወጣ ነው። ኢትዮጵያ ሰው ያስፈልጋታል። የወደቀች በባለጅ ላይ ነው። ይህን ባለጅ ላይ የወደቀች ኢትዮጵያ ደግሞ ነገ እናንተም እኛም ሆነን የእናንተ ቤተሰቦች፣ እናንተ ወንድሞች፣ የኛ ወንድሞች፣ የኛ ቤተሰቦች አሁን የያችሁ ጀግኖች ሆኖ በጋራ ነው ኢትዮጵያ መታደግ ነው። ስለዚህ እውነት ለመናገር ይህን ይሄን ሁኔታ ማያታችሁ እድለኛ ነው። ምናልባት ወንድሞቻችሁ ዋጋ የከፈለ ወንድሞቻችሁ ይህን ሁኔታ ላይ ዴው ኖሮ የኛን ደህንነት ዴው በእርግጠኝነት አንደ ዴው ዴው እኛ ላይ ማለሙ እኛ የምንፈልገው ብልጽግና የተባለን ድርጅት ነው። በቃ ብልጽግና ለኢትዮጵያ አይበጅ ማለት አይደለም። ብልጽግና ከመጣው ብዙ ኢትዮጵያዊ በርስ በርስ ታው ተገዳለናል። እኛ እንደ አማራ ብልጽግና አማራ የሚባል ብሔር አያስፈልግም መኖር የለበትም ብሎ ቆጆ አማራ ኢትዮጵያ ለማዳረጋ እየጠየቅን ያለው አማራ የበላይ ሆኖ ኢትዮጵያ ንብራ ሲሆን አማራም ኦሮሞን በኢትዮጵያ ላይ እድሉም ሁሉም ነገር እኩል ነው፣ እኩል መኖር አለብን። በነገራችን ላይ እኮ ኦሮሞን የበላይ አርጎ ሲኖር ግን ኦሮሞ የበላይ ነው ብሎ ሲያኖር ሆኖ መኖር ምናልባት ከእውነታ እየደንዳ መረጃ ሲዋጡ ነበር። አንዲት ዝርፍ እየፈጸመ እንደሆነ አመራሩ ይዝረፍ ችግር የለውም ይሁን እንፍቀር ቢያንስ ግን ሰው በሰውነት ተከብሮ በኢትዮጵያ ምድር መኖር መቻል ነበር። ስንት ጠላት እኮ አለ፣ የውጭ ያሰፈሰፈ ጠላት አብረን ተጋግዘን መዋጋት የምንፈልገው ስንት ጠላት ጠላት አለ። ግን መቻረግ ነው እርስ በርስ እንድንዋጋ ያደረገን እኮ። ስለዚህ እውነት ለመናገር መታገልም መዋጋትም ካለብን በጋራ መስራት ያስፈልጋል። ኢትዮጵያ መታደግ ያስፈልጋል። ጊዜው እንድታደግበት ደግሞ ጊዜው ነው፣ በእርግጠኝነት ነው የምነግራችሁ። ፋኖ ተወደደም ጥላኝ ያሸንፋል። ምንም ግልጽና ግልጽ ነው። እያያችሁ አሁን መዋቅር ድርጅት እንደሚሉ እንደም ይሉሽ ታይሆነ ነው ኮና ለባስ መንገለ ነው ችግር ምግ ድርጅት ነው። ስለዚህ ኢትዮጵያ ነገ ተስፋላላችሁ አለ በርግጤ ነው። ኢትዮጵያን ኢትዮጵያ የምትባል ሀገር ነገ ተከብራ ታፍራ በሌሎች ሀገሮች ተከብራ

ከወጣ ይጠፋሉ በማለት ነው እኮ። ከባድ ነገር ነበር ይሄ። አሁን እናንተ ምን ሰውን እኮ አንድ ነው እ አንድ ነው የሚታየው እናንተ ጋር ሳንደርሰኛ ከልጆች ሳይተናን መንገድ ላይ በርግጥ የሆነ ነገር አለ ብሎናል። ጥሩ ነገር አለ የሚል ነገር ነግሮናል። ጥሩነቱን ግን በቃ ቁም ነገር መናገር ነው። አሁን የሆነ አስመስለ የምታወራበት አይደለም። አሁን እያወራሁ ያለሁት እኔ ምንም አይደለም ከህይወታችን የኛ ተስፋ የቆረጥነት እሱን ሳይሆን እኔ የወደፊት ተስፋ እኔ ብዙ ነገር አይቻልም። እንደ ሀገርም ብዙ አቃለ የወደፊት ተስፋ እናንተ ከምታወሩት ዝም ብዬ በተግባር ካየሁም የሆነ የሰፋ ነገር አለ ተስፋ ሊሆን ይችላል እንጂ

እና እናመሰግናለን። በጣም ነው የምናፈራቸው። እግዚአብሔር እግዚአብሔርን እንደው እንደው እንደው አድርጎ የሆነ ነገርን ቀላል ያደርግላችሁ። ሲም ብቻ ለማለት እፈልጋለሁ አብረን

አማራን ብቻ አይደለም የሚጠብቀው፣ ለሁሉም ይቆረቆራል፣ ወመለመናለ ለሁሉም የሚቆረቆራል። ኦሮሞ፣ ተግራይ፣ ከምባታ ምናምን የሚባል ነገር የለም። እኛ ጥላችን ከብልጽግና ጋ ከብልጽግና ጋ ብቻ ነው በቃ። ብልጽግና ሲባል ወረቀት ብቻ አይደለም፣ በሱ ስለ የሚተዳደረው የስልጣን ጥመኛ ያለው ፍርፋሪ የለመደ አለ፣ ፍርፋሪው እንዳይቀርበት በደሃ ልጅ በደሃ ደም እየነገደ የሚጫወተው ነው የምንቃወመው እንጂ የኦሮሞ አብረን ስንታገል በአንድ ምሽግ ስንታገል ስንዋጋ አገር ስንጠብቅ የጋራ አገር ስንገነባ የተዋለድን፣ የተጋባን ነው የኦሮሞ ከጥንትም ከአባቶቻችን ጀምሮ ማለት ነው። ስለዚህ በዚህ ልክ እናንተም ተረድታችሁ ምንም ችግር የሚደርሳችሁ ብነገር የለም። ሌላም ቢመጣ ሌላም አደለም ኦሮሚያ ወንድሞቻችን ቀርቶ ሌላም አካል ቢመጣ እኛ ስርዓት እስከምንቃወም ድረስ ወደ ሌላ ኬዝ ከለውጦ ወደ ሌላ ወንድ አሸባሪ የተይዞ ፅንፈኛ እየተባለ ስሙን ከቀይሮ የሚመጣው እናንተ በማታውቁት ነገር ይህ ነው የምታውት ነገር በውል የምታውት፣ አሁንም ነገም ዛሬም ይህን ያያችሁትን እውነታ በውል ያያችሁትን በአካባቢ ሄዳችሁ ኦሮሚያ ክልል ሄዳችሁ ሊሆን ይችላል የተለያየ ቦታ ሊሆን ይችላል የእናንተ አካባቢ ይህን ለህዝባችን ሌላ በተረፈ እቅፍ ድግፍ አድርገን እንደማንኛውም ወንድሞቻችን ናችሁ። ምንም ችግር የለባችሁም። በሰላም እጃችሁን ሰጥቷችኋል። እነኛ ያልሰጡትም ባለማወቅ ሊሆን ይችላል። እንግዲህ ሰው ውጊያ ላይ ብዙ ነገር ይፈጠራል። እናንተ ግን ፈጣሪ ብሎ ህይወታችሁ ተርፎላችኋል። አሁንም ምንም ችግር የለም። ለቤተሰብ ደውሉ። ከፈለጋችሁ ደግሞም ተዋራላችሁ፣ በቀጥታም ተዋራላችሁ፣ ትደውላላችሁ። በሰላም አገራችሁ እንገኛችኋለን። ምንም ችግር የለም። ካሁን ጀምሮ እናንተ የኛ አካል ናችሁ።

አንተ ስራ የለኝም ማለት ስራተ ቤተሰቡን ቸግሮ ቤተሰቦችን ልትረዳ ነው፣ አካባቢን ጠብቆ ነው። አማራ ክልላ መጥቶ አጋጠመው። ስለዚህ ነው በቃ፣ የመንግስት ሰው መንግስት ተብዬ ስሙ መንግስት ነው። ሸክላ ለባለያ አይሰጥም ይባላል። ሸክላ ለብድና ለባለያ አይሰጥም። ለምን ደግሞ ይሰብረዋል? ይሰብረዋል፣ አይጠቀምበትም ዝም ብሎ ስለዚህ ባለየ ዘልዛላ ዱርዬ ነው። ይሄ በቃ መንግስት ሳይሆን ዱርዬ ነው። አጭበባሪ ዱርዬ ነው። በዚህ ልክ ነው መረዳት ያለባችሁ በውል ማለት ነው። ያ ያያችሁት እኛ፣ እናንተ ካሁን ጀምሮ ወንድሞቻችሁ ናችሁ። የፈለገው የፈለ የምንቀምሰውን ተቀምሳላችሁ ገበታን ካንነ ለጂ የምንቀምሰውን ተቀምሳለህ፣ የምንበላውን ትበላለህ፣ የምንጠጣውን ትጠጣለህ። እስከሚከድ ድረስ የምንለብሰውን ለብሰህ ወደ ሀገርህ በሰላም ከቤተሰቦች ጋር ትቀየጣለህ። በቃ በእርግጠኝነት ማለት ነው። ስለዚህ አይዟችሁ። አታስቡ። ተጠናከሩ። ምንም ችግር የለባቸው። ቆዳቸው እንዳይባባ ችግር የለም። አይዟችሁ።